መጽሐፍ ነገር ስለሆነ ተገኝቻለሁ። ወንድማችን ተዋናይ ይሁኔ በላይ እንኳን ታሪክህን ዘግበህ ለመጽሐፍ እንኳን አበቃህ እላለሁ። አንተም ባለ ቤትህም ቤተሰቡ ሁሉ ነው እንኳን ደስ አላችሁም ብለው እና በዚህ ያላችሁ ሁላችሁም የወንድማችሁን ግለ ታሪክ መጽሐፍ ታሪኩንም ለማወቅ ለመረዳት ሌሎችም መንገድ ይሆናል እና በዚህ ስለተሰበሰባችሁ ስለሰበሰበን የእግዚአብሔር አምላካችን ስም የተመሰገነ ይሆንልን። መመስገን ይቻላል። የመጣሁት በግል ጥበብን በኦርቶዶክስ ቤተክርስቲያን ውስጥ ስፍራ ስላለው ጥበብ አንድ ፓርት ነው። በሃይማኖት ብቻ ሳይሆን በፊሎሶፊካል ኮንሰፕትን ጥበብ የሚጠና ነው። ይሁኔ እሱም ጥበበኛ ስለሆነ ነው። አገሩን ፍኖተ ሰላምን በሌላ መንገድ ፍኖተ ጥበብ ብሎ የገለጸው። ሰላምና ጥበብ በሚስጥር ወደ ላይ ይሄዳል፣ ወደ ሰማይም ይሄዳል። እንደ ግሪኮቹ ደግሞ ሚቶሎጂም እዚሁ ሎጎስ በሚለው ኮንሰፕት ማስቀመጥ ይቻላል። ትልቁ ነገር ምንድን ነው? በአፍሪካ ውስጥ ፍሬድሪክ

ኤፒስቴሞሎጂ ዋለብራቸው ፊሎሶፊ ናውሌጅ ማለት ነው። ዲኮሎናይዝድ ናውሌጅ፣ አፍሪካ የራሱ የሆነ ታሪክ አለው። ታሪኩ ግን የአፍሪካው ዶክመንትን ይሆናለን እንደዚሁ ደግሞ በኦራል ትራዲሽናል። እርግጥ ወደ ኢትዮጵያ ሲመጣ ኢትዮጵያ በመጽሐፍ ሀብታላት። በትንሹ በኋላ ሲክስ ሴንቸሪ ብንሄድ የቅዱስ ያሬድን መጽሐፍ በኦርቶዶክስ ቤተክርስቲያን ውስጥ ያላቸው ሰዎች የቅዱስ ያሬድን መጽሐፍ ታውቃላችሁ። አፍሪካ ሃድ ኖ ሂስትሪ የሚለው አፍሪካ ኢትዮጵያ በጠቅላላ በአንድ ዘመን ኢትዮጵያ ተብላ የምትጠራበት የነበረ ትልቁ ጂኦግራፈር በስትራቦ ንግግር አማካኝነት ኢትዮጵያ ኢስ ዲቫይድ ቱ ቱ ቢግ ፓርትስ ነው የሚለው። ስትራቦ ኢስት ኢትዮጵያ አንቲል ኢንዲያ፣ ዌስት ኢትዮጵያ አንቲል ሞሪታኒያ ነው የሚለው። ምን ያህል ሂውጅ ትልቅ ሀገር እንደሆነ ማየት እንችላለን። እና ኢትዮጵያ ውስጥ የተጻፉ ዶክመንቶች አሉ። አፍሪካ ውስጥ ግን ምንድን ነው ያለው? ለምሳሌ በጥበብ ጉዳይ ላይ ድንገትና ኦስማን ሰምቤኔ በፊልም ላይ በሲኒማ ላይ በሊትሬቸር ላይ ሰምታችኋቸውን ይችላል። እንደዚሁ ደግሞ ሀይል ገሪማ እንደዚህ እንደዚህ አይነት አሁን የመጡ አንዳንድ ጥናቶች ይካሄዳሉ። የአፍሪካን አጋጣሚ ሊትሬቸር እና ሲኒማ አጠናለሁ እና እነዚህ ሰዎች የሚመሰረቱትም ምን ላይ ነው? ፖስት ኮሎናይዜሽን ላይ ነው። ከፕሪ ኮሎናይዜሽን ምንድን ነው የነበረው ወደ ማሊ አካባቢ የማሊ ዳይናስቲ 12 ሴንቸሪ ላይ ትንሽዬ እንደ ማግና ካርታ ትንሽዬ አንድ የተጻፈች ነገር አለች። ከዛ ውጪ ግን እስቲ አፍሪካ አሳዩ ምንድን የተጻፈው ይሄ በተለይ ሰብ ሰሃራ አፍሪካ ይጠየቃል። ሳውዝ አፍሪካ ምን ጽፏል፣ ጋና ምን ጽፏል፣ ናይጄሪያ ምን ጽፏል፣ ኬንያ ምን ጽፏል፣ የሚሉ ነገሮች ይመጣሉ። እኔ እዚህ ላይ ትኩረት መስጠት ፈልገው ምንድነው አይደለም አሁን እዚህ የመጣሁት እኔ የይሁኔ ዘፈኖች ላይ ለመናገር አይደለም፣ ሙያ አይደለም፣ ቦታዬም አይደለም። መጽሐፍ በመጽሐፍ ብቻ ለማድነቅ ይሁኔንም ይሄን በማሰቡ ሌሎችም አራያ ሊሆን ስለሚችል አፍሪካውያን፣ እኛም ራሳችን ጨምሮ ታሪካችንን መጻፍ ነው። ሌላ ቁጥር የአያታችሁን ታሪክ ልጽፉ፣ በጣም ብዙ ነገር ታገኛለህ። እርግጠኛ የአባቱን ፎቶ ዘያቻለሁ፣ ብዙ ነገሮች እሳውስጥ እናገኛለሁ። ፍኖተ ሰላም ይሁን የስለ ፍኖተ ሰላም ሲነገር ጎጃም እናየዋለን። ጎጃምን ስና ኢትዮጵያ እናያለን። ስለዚህ የሚጻፉ ነገሮች ምን ያህል ለሰው ልጆች ጥቅም እንዳላቸው ማወቅ አለብን። ስለዚህ ዲኮሎናይዝድ ኖሌጅ የአውሮፓን የትምህርት ዘይቤ ነው ይዘን የመጣ ነው። እኛ ኮፒ ፔስትም ነው የሚደረገው ልክ ኤዩ ኢዩን ኮፒ እንደሚያደርገው በሌሎችም ነገሮች ላይ ኮፒ ነው። ፊልሙ ይዩት ኮፒ ነው። ለምን ለዛ ይሆናል? ሁልጊዜ ትልቅ ቤት፣ ትልቅ መኪና ያኑ እንደኛ ነው። የአፍሪካ ፊልሞች ናይጀሪያን ፊልም ተመልከቱ፣ ወይም ሌሎ ትልቅ ቤት የሚታየው ሁሉ ነገር የሚያሳይነው ሪፍሌክሽን ነው መሆን ያለበት ማንነታችንን የሚያሳይ መሆን ያለበት። እዚህ ጋር ፎቶ ቁምጣ ለብሶ ዋሽንት ይዞ ደበሎ ለብሶ ስናይ ወዲያውኑ ማንነታችን ይመጣል። እኛ ለብሰን ላይሆን ይችላል። የለበሰው ያ ልጅ ግን ትዝ ይለናል። እሱም እኮ እንደዚህ ለብሶ አይደለም ሲዛ እንደዚህ የለበሰው ግን ያንን የእኛን ማንነታችንን የምናውቅበትን ከኛ አካባቢ የወጣ ጌታ መሳይ የሚባል ሰው ነበር እና ለበሎ ስንለብስ እንዲህ እያለም የሚዘፍን ሰው የድሮ ዘፈን አውቃለሁ። ከኛ አካባቢ ነው እና አውቀዋለሁ። ነው የማንነት ነገር የማወቅ ነገር ነው ራስን የማወቅ። ቅድም በተለይ ፍኖተ ጥበብን የቃል አመጣጥ ሲያወጣ እንግዲህ የግዕዙን ራሱ መነሻ ሲያመጣ፣ ግዕዝ እጅግ ደስ የሚል ነገር ነው። ግዕዝ የሁሉም ነው። አማርኛ ትሉድነት አማራዎች የሚያወሩት ተብሎ ሊወሰድ ይችል ይሆናል። እሱ እንኳን ጥናት ያስፈልገዋል። ኦሮምኛ ሲባል ኦሮሞዎች የሚያወሩት ትግርኛ ሲባል ትግርኛ፣ ፈረንሳይኛ ፈረንሳዮች፣ በእንግሊዝኛ እንግሊዞች የሚያወሩት። ግዕዝ እነማን? በሰው አልተወሰነ፣ በሰፈር አልተወሰነ፣ በቀበሌ አልተወሰነ። ግዕዝ ለዚህ ነው እኛ ለምሳሌ አንዳንዶቹ ሞደርን ስኮላ ሊንጉስቲክ ሴሜቲክ ብለው ይመድቡታል። ግን ሴሜቲክ ማለት ከዘር ጋር አይገናኝም በቋንቋ ጥናት ውስጥ ቢሆንም ግን ፕሪሴሜቲክ ነው አደሚክ ነው የግዕዝ ቋንቋችን ራሱ አነሳሱ አመጣጡ አሁን ጥበብ በስንት መንገድ እንደሚተረጎም ልነግራችሁ አልችልም። ጥበብ ጥበብ ራሱ እግዚአብሔር ይሆናል። ጥበብ አምስት አይነት ጥበቦች ይኖራሉ። ከላይ ሰባይ የሚያወጣ ጥበብ አለ። እዚህ ምድር ላይ ይሆናል። አለማዊ ጥበብ አለ፣ ስጋዊ ጥበብ አለ። ለምሳሌ አሁን ልጠይቃችሁ፣ ስጋዊ ጥበብ ኃጢያት ነው አይደለም ብላችሁ መልሳችሁ ምን እንደሆነ ድንገት። ስጋዊ ጥበብ ምን ይመስላችኋል? ኃጢያት ነው ኃጢያት አይደለም? ስጋዊ ጥበብ ኃጢአት፣ አይደለም። ስጋዊ ጥበብ አብዛኛውስ ስጋዊ ጥበብ ሲባል ስጋ ስለሚመስለው ሃይማኖት ስጋ የሚጨጉን ይመስለዋል። የለም፣ አለማዊ ጥበብ ነው መጥፎ፣ ስጋዊ ጥበብ አይደለም። ኢየሱስ ክርስቶስ እራሱ ጥበብን ሊማር ገባ አዋቂ ሆኖ ሳለ። ስለዚህ በእያንዳንዱ ነገር ላይ ነው። ስለዚህ የግእዙን አመጣጥ ማለት ነው ፊደል ለቀማ ቅድም እንደጨጓራ ነው ያልኩህ ይሁኔ። በጣም ትክክለኛ አነጋገር ራሱ ስናስን መምረጥ፣ ስና ስን መምረጥ፣ እሱ ራሱ ጥናት ቤ የትኛው ስነው ለምሳሌ ስነ ስዕል ብላችሁ ስትጽፉ የቱን ስነው የምትጠቀሙት? በአፄ ኃይለ ስላሴ ጊዜ አማርኛን በላቲን ቋንቋ እናድርገው የሚሉ ሰዎች ነበሩ። አብዛኛው የሚያውቀው ግን አሁን ያለው ብቻ ነው። በአፄ ኃይለ ስላሴ ጊዜ በአዲስ ዘመን እየተጻፈ ዲቤት፣ እነማን እንደሆኑ በሁለት ግሩፕ ተከፍለው ሙሉ ታሪኳል። አማርኛ ለማሽን ፊደል አይመችም፣ ወደ ላቲን ልለውጠው ትብሎ ትልቅ ክርክር ነበር። ድንገት መንግስቱ ለማ ግለ ታሪክ ላይ?

ምን ያህል ልዩነት እንዳለ፣ እንቋጣው። ሶስት ፊደል ነው ሁለት ፊደል ነው የሚለው ኮንሰፕት። አርት ውስጥ ያላችሁ ሰዎችና በተለያዩ በተለያየ ጥናት ውስጥ ያላችሁ ሰዎች የእኛን ማንነታችን የሚያሳድግ ነገር ይዛችሁ ስትመጡ ለሰው የሚጠቀም ነገር ትሰራላችሁ። ሁሉ ነገር መጥፎ አይሆንም። መጥፎ እንኳ የሚሆነውን ነገር ወደ ልግ መለወጥ የሚቻልበት በጥበብ ስራ የጥበብ ስራ በጣም ወሳኝነት አለው። ስለዚህ በዚህ በይሁኔ ታሪክ ውስጥ ከልጅነት ጀምሮ እስከዛሬ ያለው ለብዙ ሰዎች ጥናት ይደረጋል። አሁን የማዝ ነው ምንድን ነው የኢትዮጵያ ጸሐፍት በአፍሪካን ስተዲ ውስጥ ራሱ በአብዛኛው አይነሱም። የማይነሱበት ምክንያት አንደኛ በራሳችን ቋንቋ ስለተጻፈ ብቻ ነው። ለምሳሌ የፓን አፍሪካኒዝም ሞቭመንት ላይ ነግር ማቀደ ስላሴ ሁሉ ገለል የሚያርጉበት ታያለች። ምክንያቱም እኛ ጋር እንሰድባቸው ስለነበረ ነው በዛ ሰዓት አንጻፍም በዛ ሰዓት። ስለዚህ የጋናው ኳሜ ንኩሩማ ሲጠራ የጊኒው ሱኬቱሬ ሲጠራ የኬንያው ጆሞ ኬንያታ ሲጠራ፣ እነዚህ እነዚህ ሰዎች ሲነሱ የግብፁ አብዱልናስር ሲነሱ፣ እኛ ጋር እንዲህ የሆነው ምንድነው ማመስገን አንወድም። አንዳንድ ጊዜ አሁን አሁን ደስ እያለ ይመጣል። ባለፈው አንድ ጋዜጠኛ ኢትዮጵያ ውስጥ ሲያመሰግኑት ማመስገን ምንድን ነው የቀረን እኛ ሰው ሲሞት ብቻ ማልቀስ አለ። በቁሙ ያለ ለሰራው ስራ መመስገን አለበት። ላጎደለውም ደግሞ ይቅር መባል አለበት። ሁሌ ሰው መልአክ አይደለም። ስለዚህ እንዲህ አይነት ነገሮች እየተዘጋጁ በሚወጡበት ሰዓት ትምህርታቸው ሰፋ ያለ ነው፣ ጥናታቸው ሰፋ ያለ ነው። የሌላ ሰው ታሪክ እና ጠረል ሞዛርት ሞዛርት ሞዛርት የያሬ ግን የሚያቀል ሞዛርት አሁን ያለውን የዘመኑ ሰው እራሱ ታሪክ አቃ የራሳችንን ሰዎች ደግሞ እንደዚህ ተጽፎ ሲቀር ሰዎች ሊያውጡበት ስለሚችሉ ለመማር ስለሚጠቅም ይሄ እጅግ በጣም ትልቅ እድል ነው ብዬ አስባለሁ። ከጥበብ አኳያ እችን ቃል ለመናገር ነው የምፈልገው። ጊዜው ሁሉ መልካም ይሁን፣ ለሚያነጉት ሁሉ ትምህርት የሚሰጥ ይሆንልን። የምታረጉት በአርት ሁሉ የምትገልጹት ደግሞ ሰውን የሚያፋቅር የሚለያይ ሳይሆን የሚያፋቅር የሚያለያይ ሳይሆን የሚያዋድድ መስተዋድድ የሆነ ንግግር በዜማውም ሆነ በምኑ እንዲወጣ ያ ነው በቤተክርስቲያናችን የሚነገረው እና በሀገራችን እንግዲህ አለ ሰርግ ላይ ዘፈን፣ ለቅሶ ላይ ውሾ የተለመደ ነው። ይሄንን በደርግ ጊዜ ውሾ ቀረ። ሙሾ መቅረት የለበትም። አርት ነው፣ ጥበብ ነው። መቅረት ያለበት ደረት መምታት ነው። መቅረት ያለበት ሌላ የማይሆን እንቅስቃሴ ነው። ጥበቡ ግን በሚፈለገው ጊዜ የሰው ልጅ አለ ያ ጥበብ መውጣት አለበት። ይህንን ብዙ ሰዎች ላይስማሙ ይችላሉ። ትክክለኛው ግን እኔ ባለሁበት እምነት ነው የምነግራችሁ። የተለያየ እምነት ሊኖራችሁ ይችላል። ውስጥ ያላችሁ ጥበብ ራሱ የቻለ አንድ ነገር ነው። ሰዎች ከብዙ ነገር ይማራሉ። ሌላ ቀርቶ ታሪክ በመስማት ከአያ ከቅድመ አያት የሚመጡ ታሪኮች ራሱ ብዙ ነገር መሆናለ እንደ ሀገራችን ቢሆን የሆነ ፊልም ሊሰራ ይችላል። ዶክመንት ሊሰራ ይችላል። ከልጅነቱ ጀምሮ ሊሰራ ይችላል። የጥሩ አባቶቻችን ይመሰጋገናሉ። ክብር ተመስገን የኛ ጌታ ብለው እዛም ደግሞ ያለውን ሰው ያመሰግናሉ። እና ማመስገን እንልመድ፣ ማክበር እንልመድ። ይሄ ሲሆን ወደ ቀደመ ክብራችንና ከፍታችን እንመለሳለን። አለዛ ግን እየሆነ እንቀራለንና እንዲህ የሚጻፉ ነገሮች ለትውልድ ይጠቅማሉ። ከዚህ ውስጥ መልካም መልካሙን ነገር መውሰድ ይቻላል። የሰው ልጅ ደግሞ ያንን ከፍ እያደረገው ይሄዳል። ከዚህ ካልተነሳ ወደትም ሊደረስ አይችልም። እና ወንድማችን ተዋናይ ይሁኔ በላይ ፍኖተ ጥበብ ግለ ታሪክህን እነዚህን ታሪኮች ኔማን ግቤ አንዳንድ ነገሮችን አይበታለሁኝ ለሌሎች ደግሞ በዚህ ሙያ ላሉ ሰዎች እንደሚጠቅም ተስፋ አደርጋለሁ። ብርቱነ እድለኛ እዚህ መተ ተምረ ሰዎች በሁሉ በሚሄዱበት አቅጣጫ ሁሉ ሄደ ጠንካራ ባለቤታለች። ሰውንም የምትረዳ ከራሷ ቤተሰብ አልፋ ድርጅቶችን እንዲገናኙ ታደርግበት የነበረው የቀደመ ስራ ያ ሁሉ ቀላል ነው። ልጆችህን ግራጁዌት ስታደርግ እዚህ ደረጃ ስደርስ እዛ ፍኖተ ሰላም የመረቀ መነኩሴ ያለ አሁንም የተመረቀ ነው።